ታወሰኝ ማምላክ፣ ታወሰኝ እናቴ መስቀሉ ስር ሆነሽ ያነባሽው እንባ። ሰላም ሰላም፣ ጤና ይስጥልኝ። እንዴት እየተወደዳችሁ የቴኒሽቲው ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን፣ ሰላም ነኝ። ሰላማችሁ ይብዛ፣ ሰላማችሁ ይድረሰኝ። በእያላችሁበት የክርስቶስ ሰላም ብዝት ብዝዝት ይበልልኝ። እንኳን ወደ ቴኒሽቲው በሰላም መጣችሁ። ለዚህ ቻናል እንድትጎናችሁ ላይክ ሰብስክራይብ እንዲሁም ኮሜንት መስጫ ውላ ኮሜንታችሁንም አሳብ አስተያየታችሁን በመጽሐፍ ታበረታቱ ስል በትትና ጠይቃለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስእለቱ በሰላም አደረሰን። ህማማቱን አልፈን ስእለቱ ስለደረሰን የአብይን ጾም ታላቁን የአብይ ጾም ው ከአጾማት ውስጥ ትልቁ የአብይ ጾም ነው። ያንን የአብይ ጾም ከዘወረደ እስከ ህማማቱ ከማማቱ ስቅለቱ ደርሰናል። እግዚአብሔር ይመስገን። ይህንን ቀን ያላዩ ዛሬ ላይ የሌሉ ዘወረደ ብለው ጀምረው ሆሳዕና ህማማቱን አልፈው ደግሞ ለስዕለቱ ያልደረሱ ብዙዎች አሉና፣ እኛ ደግሞ ይህንን ፈቅዶ እግዚአብሔር ለዚህ ስላደረሰን እግዚአብሔር ይመስገን። እሱ ክብሩን ይውሰድ። ዛሬ ከ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ለእኛ ከእግዚአብሔር የኛን ባህሪ ባህሪ አድርጎ ተወልዶ ለእኛ ሲል ደግሞ ህይወቱን የሰጠበት ቀን ነው። ፍቅር አሁን ለምሳሌ ፍቅር ማን ነው ትሉ፣ ፍቅር ኢየሱስ ክርስቶስ ነው። ለእኔ ሲል ለእኔም ለሁላችንም ሲል ለእኛ ሲል እርሶ ቆሰለ፣ ህማማችንን ታመመ፣ ሞተ እና ተቀበረ፣ ሞትንም ድል አድርጎ ተነስቷል። ነው ደግሞ ዛሬ ደግሞ ስለቱ ነው። ለትንሣኤው በሰላም ያድርሰን እና ሞት እንድል አድርጎ የተነሳበት ሞትን የሞትን መውጊያ የሰበረበት መቃብር እንኳን ይዞት ያላስቀረ አምላክ ነውና እግዚአብሔር ይክበር ይመስገን። እኛን ልጆቹን ለማዳን እኛን ልጆቹን ህይወት ሲሰጥ እሱ ህይወቱን አሰጠ ሞትንም ድል ማድረግ እንዲቻለን ሞታችንን ድል አድርጎ ስላችሁ አሁን ሰው ልጅ ሲሞት ዝም ብሎ በስብሶ የሚቀር ይመስለዋል እና ያንን እንዳንሞተን እኛ ስጋችን ነው የሚሞተው፣ ነፍሳችን ደግሞ ሌላ ቤት አላት እና ያው የምንልፈውን ለስጋችን። እውነት ለመናገር አንዳንዴ አንድ ጥያቄ አለኝ። ሁላችሁ ይህ ይህን ጥያቄ ልጠይቁት ትችላላችሁ። እርግጠኛ ነኝ። አንዳንድ ጊዜ ሁላችንም ሰዎች ስንባል እንደዚህ ስለምድራዊ ነገ ተነጎዲያ መቼ በዚህ ምድር ላይ መቼ እንደምንኖር አናውቅም። ለስንት ዓመት እንደመጣንም አናውቅም። ይሄ የኮንትራት ቤት ነው ወይም ደግሞ ቤት ኪራይ ተከራይታችሁ፣ ለምሳሌ መቼም እንደምንለቁ አታውቁም። ሰውዬው ለምሳሌ በዚህ ሶስት ወር ውስጥ ተፈለገ ልቀቁ ሊላችሁ ይችላል። ያው ጊዜ ሊሰጣችሁ ይችላል፣ በአሁኑ ሰዓት ማለት ነው። ግን ቤት ኪራይ ማለት ይች የምንኖርባት ህይወት ናት ማለት ነው። ይህንን የቱ እና አንዳንዴን የጥያቄ የምንመጣበት መሰላችሁ። ለስጋችን ተሰደን፣ በተለይ በስደት ላለን ሰዎች በጣም ነው የማዝነው ተሰደን ብዙ ዓመት እንኖራለን። ያው እንደምናየውም ደግሞ ብዙዎች ተሰደው ሰርተው በሽተኛ ሆነው ያንን የሰሩትን እንደዛ የለፉበትን እንኳን ህይወት ሳይኖሩት ነው ወደ ላይኛው ቤታችን የምንሄደው፣ ዘላለማዊ ቤታችን እና ሁሌም ሳስብ ምን እንደሆነ ታውቃላችሁ፣ እዚህ ለምድሯ ኑሮ ይህን ያህል ድካም፣ ይህን ያህል ልፋ ከለፋ ለሰማው ለዘላለሙ ህይወት ምንድን ነው ነገሩ ይን ቀሌለ ይህን ነገ ጠና ሆነ የምንሄደውን እንዲከረፋ ለዛን ሆ ምን አስቀምጠና ምን አለን ሚል ጥያቄ ው የሁላችን ነው ብዬ አስባለሁ። እና በቃ እንኳን አደረሳችሁ እንኳን አደረሳችሁ እውነት እግዚአብሔር ይመስገን፣ ክብሩን ለሰጠን ፍቅሩን ለገለጸልን እንደዚህ እግዚአብሔር ክብር ይመስገን። ፍቅር ኢየሱስ ክርስቶስ ነው ለእኛ ሲል እኛን ለማዳን እርሱ ሞተ። የእኛን ህመም እሱ ታመመ፣ ቁስለታችንን ቆሰለ፣ ህመሙን ታመመ። እግዚአብሔር ክብር ይመስገን፣ ክብሩን እሱ ይውሰድ። እመቤታችን ቅድስት ድንግል ማርያም ዕለተ ዓርብ ህማሙ የስእለቱ ሲሰቀል ልጇ ሲሰቃይ በመስቀል ብዙ ሲቀሴ የተመለከተችበት ያዘነችበት ልቧ እየደማበት ነው። እህት ወንድሞቼ፣ በስደት ያላችሁ ሁላችሁንም ማለት ነው ይህን ዕለት ሁላችሁንም በሀገራችን መንደራችን በቀያችን የምናከብረው የምንጾምበት የምንሰግድበት አመት ባሉን ደግሞ ስእለትን ውለን ትንሣኤው ላይ ስንደርስ ደግሞ ፋሲካ የምንደሰትበት እለት እንዲያደርግልን እመኛለው። በሀገራችን ገብተን በቤተሰቦቻችን ከሁሉ ከምንወዳቸው ከምናከብራቸው ከምንናፍቃቸው ወደ ቤተሰቦቻችን ጋር ሆነን ይህንን በዓል በሰላም እንድናከብረው እግዚአብሔር ይፍቀድልን። ደግሞ የሚሆነ እግዚአብሔር ካለ ምንም የሚሳነው ነገር የለም። ዋናው ጤና ነው፣ ዋናው እድሜ ነው። እድሜ ይስጠን፣ እድሜ ለንስሀ ይስጠን ማለት ነው። በስደት ላይ ብዙ ነገር የሚጎለን እና ብዙ ነገር ይጎለናል እና በሰው ቤት ነን። በሃይማኖታቸው ና ሃይማኖታቸው የማይመስሉ ጋር ነን። ተቀደሰ ቦታ ሳንሆን አልተቀስላቸው ምግብም አሁን ለምሳሌ ጾም ቢሆን ምግብ የምንበላው እነሱ በሚሰሩበት እቃ ነው እና ብዙ ነገር ልዩነት አለው እና በስደት ላይ ሆነን እና ሀገራችን ገብተን እግዚአብሔር አምላክ ፈቅዶልን በሰላም በጤና እዛ ሀገራችን ገብተን የምናከብረው ያደርግልን ማለት ነው። እና ሁላችሁንም በጣም ነው የምወዳቸው። እዚህ ቻናል ግን አዲስ ተሆናችሁ መጀመሪያ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። የማይረሳ ነገር ነው ማለት ነው። ዛሬ ይዤላችሁ የመጣሁ ግን ግጥም ነው፣ ግጥም ነው። ግጥሜን ደግሞ አሰማችኋለሁ፣ በጥሞና ተከታተሉኝ። በስማ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግጥሜ ርዕስ እንዴት አርጎሽ ይሆን። እንዴት አርጎሽ ይሆን ልጅሽን ሲገርፉት ሲያሰቃዩት ስታይ፣ እንደዚያ ሲያደርጉት ሲያንገላቱት ስታይ ምን ተሰምቶሽ ይሆን የአርብ እለቱ ህመም? እንዴት አርጎሽ ይሆን የአርብ እለቱ ሲቃይ? እመቤቴ ማርያም ያንቺ ግን ይለያል። ገና ትጸንሺ፣ ሲቃይ የበዛብሽ ልጅሽን ለማዳን ብዙ የተሰደች፣ በይ ስኪ ንገሪኝ እንደምንስ ቻልሽው የአርብ እለቱን ስቃይ እኛኑ ለማዳን ህይወቱን ሲሰዋ እንዴት አርጎሽ ይሆን ያርብሩህ ልብሽ ንገሪኝ ማምላክ የወቀው ስቃይሽን ከተወጋው በላይ የደማው ልብሽን ልጅሽ ለኔ ብሎ ህይወቱን ሲሰዋ ታወሰኝ ማምላክ ታወሰኝ እናቴ መስቀሉ ስር ሆነሽ ያነባሽው እንባ ያንን ሁሉ ዋጋ ተከፍሎልኝ ያኔ የመስቀሉን ሲቃይ ረስቸው እኔ ይተው ኖራለሁ በኃጢአት ባዝኜ ኃጢአት ያጎበጠው ጎባቀዋኔ ነኝ። እባክሽም አምላክ እባክሽ ናቴ ባርብ እለቱ ስቃይ ባርብ እለቱ ህመም ከኃጢአት ከተንኮል ይምጣይ መባዘኔ ምረት ሻይራቀኝ ሁኝ ከኔ ጋራ የመስቀሉን ህመም የልጅሽን ህመም አብሬሽ ልጋራ አንተ ተቸንክረህ፣ እኔ ተፈትቼ፣ አንተ ተጎሳቁለህ፣ እኔ ቀና ብዬ አየሁ በመስቀል አሜንም ታመ የአርብ እለቱን ሲቃይ ለእኔ ዋጋ ከፍለህ አምላኬ። ማን አለ ካንተ ሌላ ሞቴን እንዲህ የሞተልኝ ህይወቱንም ሰጥቶ ህይወትን የሰጠኝ በተቸነከርከው በአምስቱ ችንካር በተሰቀልክበት በእፀ መስቀልህ በተወጋህበት በግራና በቀኝ በተንጠፈጠፈው በውሃና ደመ በተሸከምክበት በብረት መስቀል ይልቅ እኔን ኃጢያተኛ በደል የበዛብኝ ስለእናትህ ብለ በዚያ በጭንቅ ቀን ማረኝ በምረትህ። እሺ፣ ጓደኞቼ ይህን ግጥም ከተመቻችሁ ላይክ እና ሰብስክራይብ በማድረግ በኮሜንት ደግሞ ሀሳብ አስተያየታቸውን በመስጠት ታበረታቱ ዘንድ ስል በትህትና ጠይቃለሁ። ስለተከታተላችሁ፣ እስከዚህ ሰዓት ድረስ ስለቆያችሁ በእውነት እግዚአብሔር ያክብርልኝ። አመሰግናለሁ፣ ክብረት ስጥልኝ። በጣም ነው የማመሰግነው ስለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ ስትንገናኝ ቸርቅ ቆዩን። የትንሣኤው ሰው ይበለን። መልካም ቆይታ። ባይ ባይ።